አቤላ አቤላ ይላል። ማኛችን እንዴ ነው አለን። ክብሩ ይስፋ አንተ እንዴ ነህ? ደህና ነኝ። እባክህ የሆነ ትልቅ ችግር ተፈጠረ። ምን ነው? ምን አጋጠመው? እባክህ ከሊዱ ጋር እኮ ተጣላ። አንተ ትናንት አንዴ ታረቃችሁ፣ ደግሞ ድጋሚ ትጣላት። ዝርዝሩ ብዙ ስለሆነ ተገናኝተን ምን ኖር ይሻላል። ይቻላል ይቻላል። አራለው ና ና፣ በቃ አሁን። እሺ የት ነህ? ልምጣ። እሺ ምንድነው የምናደርገው? አልፈልግሽም እኮ ነኝ መላ ፍጥረን የምንፈጥረው? እሱን ግን ትንሽ ማሰብ ይጠበቅብናል። የሚደረገውን አድርጌ አቤል እኔ ማድረግ ያለብኝ። አታስቢ አቤል፣ አንቺ ብቻ ነው። አሁን ማድረግ ያለብን ሴታዊ ብልሃታችንን ተጠቅመን እሷን ማጥመድ ያለብን። እሱማ ልክ ነሽ ማሚዬ። ግን ምን አይነት ብልሃት ነው የምንጠቀመው? አንድ ቆንጆ ሀሳብ ግን መጥቶልኛል። ምንድነው? ምን አይነት ሀሳብ ነው የመጣልሽ? በመጀመሪያ እሷን ተስፋ እንዳስቆረጥናት፣ አሁን ደግሞ አቤልን ተስፋ ማስቆረጥ ነው። እንዴት አድርገን ነው ተስፋ እናስቆርጠው? እኮን እኮ ሽኮኑ ተረጋጊ፣ እኮ ንገሪኛ። ሁለተኛ ደግሞ እሷን የሚወድበትን ነገር መፍጠር ነው። አስጨነቅሽኝ እኮ የኔ፣ ለማድረግ ምንም ነገር አደርጋለሁ፣ ሁሉንም ነገር ንገሪኝ።

እኔ እኮ የሚያናደኝ እንደ ግርሳት የሚያንገበግበኝ ነገር ምን እንደሆነ ታውቃለህ? የራሴ ሙላቸው የገዛ ቤተሰቦች ናቸው ጠላት ሆኑ። ቆይ አንተ በኔ ቦታ ብቶ ምን ታደረግ ነው? እሱማ ይከብዳል። እንደዚህ ዓይነት ነገር አያደርስ ነው ሱማ አያደርስም። ግን ምን ያደረጋ እኔ ላይ ደረሰ። አሁን ታረጋጋ። እኔን ለምንድን ነው የፈለግኸኝ? እና ምን እንዳደርግልህ። ምን ታረግልኛለህ? መሰለኝ ሉድያ ጋር ደውለህ እንድታሸማግለኝ ፈልጋለሁ። እኔ በቃ ያለሷ መኖር አልችልም፣ አልችልም። በቃ አንተ ተረጋጋ። እኔ የምትለውን አደርጋለሁ። እሺ፣ አሁኑ ደውልላትና የምትለውን ይሰማል። ሄሎ፣ ሄሎ፣ ሄሎ ሰላም ነው። አሎ፣ ማለበል ኤርሚያስ? ኤርሚያስ ነኝ የአቤል ጓደኛዬ። ኤርሚ እንዴት ነህ? አለሁኝ፣ አንቺ እንዴት ነሽ? አቤል ነው ደውልላት? እሱ ብቻ ሳይሆን እኔም መደወል ስላለብኝ የደወልኩት። ምንድን ነው የምሰማው? እኔም እኮ ግራ ገብቶኛል። እስካሁን ሳፈቅረው የነበረው ሰው አጭበርባሪ ነው መሆኑን እንደሱ ሳይሆን ለምን አግኝተሽ በሰፊው አናውራም? አሳምኛት፣ እኛ አስታረቃቸዋለሁ ብላ አስበ ከሆነ አትልፋ። ከዚህ በኋላ እኔና ቤል በጭራሽ አብረን መሆን አንችልም። እንደሱ ከመወሰንሽ በፊት ለአንዴና ለመጨረሻ ጊዜ እኔና አንቺ ተገናኝተን ለምን አናውራም? በጣም ይቅርታ፣ እኔ አሁን ማንንም የማግኘት ፍላጎት የለኝም። እባክሽን፣ ለመጨረሻ ጊዜ ላስቸግርሽ። ለእኔ ክብር ካለሽ አግኝተሽ አውሪኝ። እሺ፣ አንተን አክብሮ ይመጣለሁ ግን አቤልም በፍጹም ማየት ስለማልፈልግ ይዘው እንዳትመጣ። እሺ ይዤው አልመጣም። ስንት ሰዓት ይመችሻል? በቃ እሺ፣ ወደ ማታ አካባቢ ደግሞ። እሺ፣ እሺ። ስልክሽን በሰው ቦታ ሆነ አስበው ከሌላ ወንድ ጋር እንደዚህ ዓይነት ነገር ማሰባት ነው። እውነት አላት ማለት ነው። ለማንኛውም ማታ ስለተቀጣጠረን አገኛታለን። ለግቢ የክብር ሴራ ለግቢ ናት ኔ ኧረ፣ እንዲሁ እባክህ፣ እባክህ አስከርተሪ እባክህ። ምን ሰው እምከምሰው ወይ በተመር ገጠይ አትክለፍለፍብኝ። እንግዲህ ይሄ ነው እርግጥ ያልኩሽ። ይሄን የመሰለ ዘበኛ እንኳን ሌባ አትልኝ አታልፈውም። ኧረ እባክህ፣ ጠንካራ ያለ ንፋስ ቢመጣ ሳይወስደውም ብለህ ነው። ውስጡ ውስጥ እራሱ ብንፈልግ ንፋስ እንዳይወስዱ ያስቀመጠው ድንጋይ አይጠፋም። እርግጠኛ ነኝ እናቴ፣ በእኔ ተማመኝ። በር ምን ያደርጋል? እርግጤ ይበቃል የተባለለት ክቡር ዘበኛ እንደዚያ ነው። ቆይ ግን አንተ የእኛ ቤት ምን ነው የመቃብር ስፍራ የሚመስል? እኔ ያሉተኝም እንዴ? ያን የመሰለ ቤት እንዴት የመቃብር ስፍራ አላለሁ? ቤተ መንግስት የሚያለውን ቤት ታዲያ፣ የመሰለ ቁምሬሰኛ ቤት ምን ይሰራል? ዞምቢ ነው እያልሽ ነው? አረ እኔ ዞምቢ አይደለውም። እርገጤ ነኝ እኔ። አንተ መሆን ሰው ላለማስቸገር፣ ለራሴ ራሴ ነበርኩኛ ሳሳጠን ምገዛ። እንደሱ አይባልም። ውጣ በቃ መኩል አልጠረው ውጣ ውጣ እና ጌቶን ያልተቀጠርኩም ማለት ነው በልበልበል ይህ ይ አትክፍ ደግሞ ጭራሽ እናንተ በሬ ይመስል በግ ይመስል ሰው ማማረጥ እንዲሁ እንዲሁ አሁን ለመቅጠር እኔ ሰርች ልብላን ያልኩ ቀልማዳ ካል ወደሹ ሌላ ይመጣል ችግር የለው ፕሪሚየር ሊጉ በእጄ ነው ታውቂያለሽ የደላሎች ቁንጮ እንደሆንኩኝ ያው ለቤተ መንግስት ነበር ያሰብኩት ግን ለአንቺ ይሆናል ችግር የለው መኩሪያ መኩሪያ ምን ይመሰለሽ ኮርማ መት መኩሪያ ደንደን ያለ ነው

አሁንም እያለቀሽ ነው። ኧረ ተይ አንቺ ልጅ፣ ኧረ ተይ፣ ኧረ ተይ። ምንድን ነው ከሱ ጋር መጣላት ያለው?